በግቢያችሁ አንድ በሬ ማድለብ ለምትፈልጉ ለመጪው ገና ሁለት ወር ይቀረናል። እንግዲህ በዚህ ሁለት ወር ጊዜ ውስጥ ከብቶችን አስገብታችሁ ማድለብ ለምትፈልጉ ና በአነስተኛ ካፒታል መጀመር ለምትፈልጉ ለሁላችሁም ወጫችንን፣ ትርፋችንን፣ እንዲሁም ደግሞ ስራው እንዴት ይሰራል፣ ግዢ እንዴት ነው የምናደርገው፣ ምን ያክል ገንዘብ እናወጣለን፣ ለአንድ በሬ ግዢ ሰዓት አመጋገብ ውስጥ ወጪው ምን ያክል ነው፣ ብዙ መረጃዎችን አካፍላችኋለሁ። በተለይም ደግሞ ለገና የማድለብ ስራ ለምትፈልጉ ካላችሁ ግዢያችንን፣ ጠቅላላ ወጫችንን፣ ትርፋችንን እንመለከታለን። እንዲሁም ደግሞ ማሳሰቢያዎች አሉ እጅግ መሳሳት የሌሉ ብዬ ማስቀምጣቸው ደግሞ ማሳሰቢያዎች አሉ እሱን እንመለከታለን የመጀመሪያ እንግዲህ የቦታ ፉጆታ ነው ብዙዎቻችን እንግዲህ ቦታ ጥበት ባለባቸው አካባቢዎች ላይ ይህንን ስራ ለመስራት ስትፈልጉ 2.5 ሜትር ርዝመት ያለው እንዲሁም ደግሞ አንድ ነጥብ አምስት ሜትር ስፋት ያለው አንድ በሬን እንደ ልብ አድርጎ የሚያስተኛበት የሚበላበት፣ እንዲሁም ደግሞ የሚዝናናበት ቦታ አድርገን ኦልሞስት እስከ አራት ካሬ የሚደርስ ቦታ ያስፈልጋችኋል ማለት ነው። በዚህ በአራት ካሬ በሆነ ቦታ ውስጥ በሁለት ወር ጊዜ ውስጥ እንግዲህ አድልበን ለገበያ ማቅረብ ምንችልበት ሁኔታ አለ። ያለን በጣም አጭር ጊዜ ነው። ይህም ቪዲዮ መመልከት ያለባችሁ ሶስት ፌዝ ነው ያለው አይደለም። ከዚህ ቀደም እንዳየነው እንግዲህ በዘጠና ቀን የሚደርሱ ከብቶች ነው ብለን ያነሳ ነው በሶስት ከፍለን ጊዜያቸውን የመጀመሪያ ወር፣ ሁለተኛ ወርና ሶስተኛ ወር አያያዛችን በጣም የተለያየ ነው። አሁን ግን የምንመለከተው ሁለቱ ወር ብቻ ነው። ያለን በጣም አጭር የሚባል ጊዜ ነው። በዚች በስልሳ ቀን ውስጥ እንግዲህ ወይም ደግሞ በሁለት ወር ጊዜ ውስጥ ከብቶቻችንን ደልበው ለገበያ ማቅረብ ይኖርብናል። ለገና ማለት ነው። ለቀጣዩ በዓል እንደውም ገዝተን የምናስገባበት ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ወደ አራት ካሬ የሚሆን ቦታ የሚያስፈልግን ከሆነ የምንገዛቸው ከብቶች ግን ልብ ማለት የሚኖርብን ደረጃ ሁለት መሆን አለባቸው። በደረጃ ሁለት እና በደረጃ ሶስት መካከልም ቢሆኑ ችግር አይፈጥርባችሁም። እንዲሁም ደግሞ ደረጃ ሁለት ቢሆን ምናልባት ትንሽ የአቅም ጉዳይ ካልያዛችሁ በስተቀር ደረጃ ሁለት ደግሞ ቢሆኑ እጅግ በጣም የሚመከሩ ናቸው። ደረጃ ሁለት እና ደረጃ ሶስት የዋጋ ልዩነት አላቸው። ወደ ደረጃ አንድ ማምጣት ነው ስራችን የሚሆነው። ደረጃ ሶስትን መገዙ ከሆነ ምናልባት ወደ ደረጃ ሁለት እና ደረጃ አንድ መካከል ላይ የሚጠቀሱ አይነት ከብቶችን አድልባችሁ ታወጣላችሁ። ደረጃ ሁለት መገዙ ከሆነ ግን አሁን በምሰጣችሁ አይነት አካሄድ ደረጃ አንድ የሚሆን በሬን ወይም ደግሞ ኮርማ በሬን ማውጣት ትችላላችሁ ማለት ነው ማለት ነው። ስለዚህ በአጠቃላይ ግዣችንን በተመለከተ ግን ከ115ሺ እስከ 120ሺ ብር ያክል ገደማ ተገዟችሁ አላችሁ። ከዚህ ቀደም እንግዲህ በሰራውላችሁ ቪዲዮ ላይ አብዛኞቹ 60 ቤት 50 ቤት የተገዙ አይነት ከብቶች ናቸው። እኔም ጭምር ስሰራባቸው የነበሩት በጣም ጊዜ ስለነበረ እና የሚያቻኩለኝ አይነት ነገር ስላልነበረ እንዲሁም ደግሞ ለተለያዩ ጥናቶችም ስለፈለግኳቸው ነው። ነገር ግን ያንን አሁን ለማድረግ ጊዜ የለንም። አሁን ጊዜ የለንም። በዚች በ60 ቀን ውስጥ ማውጣት ያለብን ስራ መሆን መቻል አለበት። ስለዚህ ከ115ሺ እስከ 120ሺ ኦልሞስት መጀመሪያውኑ

መድለብ የጀመረ ወይም ደግሞ ሰውነቱ ላይ ያሉ አጥንቶች በግልጽ የማይታዩ መመቻል አለባቸው። በግልጽ ስላችሁ በጣም ወጥተው ጎልተው የማይታዩ መመቻል አለባቸው። በፋት የተሸፈኑ መመቻል አለባቸው። በስብ የተሸፈኑ መመቻል አለባቸው እና ከዚህ ጋር ተያይዞ ከ115 እስከ 120 ሺህ ብር ያክል ገደማ ትገዟችኋላችሁ በዚህ ሰዓት ማለት ነው። እነዚህን አይነት ከብቶች ትገዟችኋላችሁ። ብዙ እንግዲህ አቋማቸው ላይ በደንብ መሰራት አለበት። ለምን እኛ ፌዝ ዋን ምንድን ነው ወደ ደረጃ አንድ ስናመጣቸው ቦታ ሊኖራቸው ይገባል የሚሞሉበት ቦታ ሊኖራቸው ቁመታቸው የጎን ስፋታቸው የአንገታቸው ርዝማኔ እነዚህ እነዚህ ሽንጣቸው እነዚህ ሁሉ መታየት መቻል አለበት ካልሆነ ግን በጣም አጫጭር ከብቶችን በጣም ትንንሽ የሆኑ ከብቶችን መገዙ ከሆነ ወዴትም አይወፍሩ እዛው ባሉበት ብቻ ነው የሚጠቀጠቁት ማለት ነው ስለዚህ የሚሞሉበት ቦታ ሊከፍ ሊሉ ይሄ የስጋ ክምችቱ የሚገባበት ቦታ ያስፈልጋል ባጭሩ ማለት ስለዚህ ከዚህ ጋር ተያይዞ ግዣችን በዚህ መልኩ መሆን መቻል አለበት በአጠቃላይ አንድ ከብት አንድ ከብት በዚህ ጊዜ ውስጥ ወደ 600 ኪሎ የሚጠጋ ሳር ወይም ደግሞ ድርቆሽ፣ ያ ማለት ሶስቱንም አይነት በአረንጓዴነቱ የደረቀ ሳር መጠቀም ትችላላችሁ። ከዚህ በተጨማሪ ደግሞ ያው ፋይበርነቱን ነው የምንፈልገው። በእርግጥ ፕሮቲን በውስጡ ይኖራል፣ ነገር ግን ደግሞ ፋይበርነቱን ነው የምንፈልገው። ያ ማለት የሜታቦሊክ ሪት የምንለው ወይም ደግሞ ከዚህ ከሜታቦሊክ ዲስኦርደር ከምንላቸው ከዚህ ቀደም ጠቅሼላችኋለሁ። እነዚህ የአሲዲዮሲስ ብሎቲንግ፣ እነዚህ እነዚያ ነገሮችን የጨጓራ መቃጠል፣ የጨጓራ መጠቅጠቅ እነዚያ እነዚን ነገሮች የጨጓራ መወጠር ሊሆን ይችላል። የፈርስ ስርዓት መዛባት በአጠቃላይ ከብቶቻችሁን እንዳይዳረግ ነው ሳርን የምንጠቀመው በአብዛኛው አይደለም የምንጠቀመው ትንሽ ከወተት ላሞች ትንሽ በተቃራኒ አይነት መንገድ የምንጠቀመው። ከዚህ ቀደም አንድ ቪዲዮ ሰርቼ ነበር። እዛ ላይ የተመለከታችሁ ሰዎች ካላችሁ እንግዲህ የፋይበር መጠንን ለወተት ላሞች ትንሽ ከፍ እናድርገዋለን። ነገር ግን ደግሞ የኮንሰንትሬትድ ፊድ የምንለው የተመጣጠነ መኖ ነው ትንሽ ዝቅ እናደርገዋለን። ይሄ ደግሞ የተገላቢጦሽ ይሆንና የኮንሰንትሬትድ ፊዱ ይበዛና የፋይበር መጠኑ ደግሞ ያንሳል። ያ ማለት የምንፈልገው ከብቶች ወደ ስጋ ምርት እንዲቀይሩት ለማድረግ ከፍተኛ አስተዋጽኦ ስለሚሰጥ ነው። ኮንሰንትሬትድ ፊድ ማለት እንደ ፊውል የምንጠቀምበት ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ ሀይል መጠን ያላቸው መኖች እንጠቀ ትጠቀማለ ወደ 600 ኪሎ የሚጠጋ ድርቆሽ በዚህ ጊዜው በዚህ ሁለት ወር ጊዜ ውስጥ አንድ ከብት እንዲመገብ ያስፈልጋል። ያ ማለት በቀን ከ8 እስከ 10 ኪሎ ገደማ ድርቆሽ ያስፈልገዋል ማለት የቡና ገለባ፣ ጭድም፣ የደረቀ ሳር መጠቀም ትችላላችሁ። ከዚህ በተጨማሪ የተመጣጠነ መኖ ስንመለከት እንደየክብደቱ ነው የሚወሰነው። ለምሳሌ በአማካይ ግን ከ5 እስከ 6 ኪሎ በየቀኑ ይፈልጋል አንድ ከብት ማለት ነው። ያ ማለት እንደ ክብደቱ አንድ ከብት ለምሳሌ 250 ኪሎ 280 ኪሎ የገዛችሁ ከሆነ ኦልሞስት ውስጥ እንግዲህ ወደ 280ና 300 ኪሎ የሚጠጋ የሰውነት ክብደት ያላቸውን በሬዎች ነው በዚህ ገንዘብ ልትገዙ የምትችሉት። እና በአማካኝ እንኳ 280 ኪሎ ያለው ከብት ብትገዙ በአጠቃላይ የክብደቱን ከ2.5 እስከ 3 ኪሎ ያክል እስከ 3 ኪሎ እስከ 3 ፐርሰንት ያክል እንዲመገብ ያስፈልጋል ማለት ነው። ስለዚህ በዚህ በአማካኝ ከአምስት ከስድስት ነጥብ አምስት ኪሎ በየቀኑ ይፈልጋሉ ማለት ነው። በዚህ አማካኝ የሰውነት ክብደታቸው እንዲሁም ደግሞ አመጋገባቸው ጋር ተያይዞ እስከ 360 ኪሎ ያክል የተመጣጠነ መኖ ፍጆታ አላቸው። ወደ 19800 ብር ያክል ወጪ ታደርጋላችሁ። ከዚህ በተጨማሪ ታዲያ ለሕክምና ለቫይታሚን ሕክምና ለውስጥገኛ ሕክምና አንዳንድ በሽታዎች ቢከሰቱ አጠቃላይ ወደ 1ሺ4ት 1400 ብር ገደማ ወጪ ታወጡና ለጉዝጓዝ ሰጋቱራ ለማንጠፍ ደግሞ ወደ 300 ብር ወጪ ታደርጋላችሁ። 22700 ብር ያክል ለአንድ ወር ለሁለት ወር ያክል ከብቶቻችን አንድ በሬን አንድን ኮርማ ለሁለት ወር ያክል ቀልበን የምናወጣበት ወጪያችን 22700 ብር ገደማ ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ በአጠቃላይ ግን እነዚህን ከብቶቻችንን ለገበያ በምናውልበት ሰዓት፣ ለምሳሌ 280 ኪሎ የገዛን ከሆነ መጀመሪያ ላይ አሁን ደግሞ የደረሱልን ወደ 340 ኪሎ ቢሆን፣ በአጠቃላይ 60 ኪሎ በሁለት ወር ጊዜ ውስጥ ጨምሯል ማለት ነው። አንዳንድ ኪሎ በየቀኑ ጨምሯል። እንግዲህ በጣም አነስተኛ የሚባለው ለከብቶች ወደ 700 ግራም በየ በቀን መጨመር ነው። በጣም አነስተኛ የሚባለው ይሄ የሚጠበቀው ፌዝ ዋን ላይ ነው። ፌዝ ዋን ማለት የመጀመሪያ አዳፕቴሽን ፔሪድ የምንለው ወይም ከብቶቻችን ከግጦች ሊመጡ ይችላሉ። አመጋገባቸው በጣም ደካማ ሊሆን ይችላል። ያለመዱት አይነት ኢንቫይሮንመንት ውስጥ ያለመዱት አይነት ማኔጅመንት፣ ያለመዱት አይነት የአመጋገብ አመጋገብ ስርዓት አላቸው እና እሱን ሁሉ ወደ እኛ የምንለውጥበት ጊዜ አዳፕቴሽን ፔሪየድ ይባላል። የመጀመ የምናላምድበት ማለት ነው። የመጀመሪያዎቹን አስር ቀን በዚህ በ ከዚህ ቀደም በሰራሁላቸው አይነት ቪዲዮ ቢሆን ኖሮ ምናልባት ዘጠና ቀን ውስጥ ምንሰራቸው ቢሆን የመጀመሪያ አንድ ወር ሙሉ የአዳፕቴሽን ፔሪድ ነው የሚሆነው። ከዛ ግን ሁለተኛና ሶስተኛ ወር ግን በጣም ከፍተኛ የስጋ ምርት የሚመዘገብበት ጊዜ ነው የሚሆነው። ይሄኛው ግን ጊዜ ስለሌለን ኦልሬዲም ደግሞ በተለይ በተለያዩ ነጋዴዎች እጅ ወይም ደግሞ ከዚህ ከማድለቢያ በረቶች ውስጥ የወጡ አይነት ከብቶች ቢሆኑ ለመላመድ አቅማቸው በጣም ከፍተኛ ነው የሚሆነው። ታስረው አንድ ቦታ ታስረው የመቆም ባህሪያቸው ከዚህ ከስትረስ ጋር ተያይዞ እንዲሁም ደግሞ ይሄ የፋብሪካ ተረፈ ምርቶች የሆኑ ግብዓቶችን ለምሳሌ በቆሎ ፍሩሽካውን ከዚህ በተጨማሪ ፋጉሎ ነክ ነገሮችን እነዚህ እነዚያ ነገሮች ከዚህ በፊት ተመግበው የሚያውቁ ከሆኑ ለአዳፕቴሽን ፔሪዱን በጣም ያሳጥሩታል ማለት ነው። ስለዚህ በዚህ በአስር ቀን ውስጥ ከብቶቻችን መላመድ ይኖርባቸዋል። ከዚህ በተጨማሪ ታዲያ የኤዲጂ ይባላል ወይም ደግሞ በከብቱ ውስጥ በቀን ውስጥ ከብቱ የሚጨምርበት የሰውነት ክብደት ማለት ነው። ወይም ደግሞ አቨሬጅ ዴይሊ ጌይን የምንለው ማለት ነው። ይሄ በቀን ውስጥ ምን ያክል ኪሎ እየጨመረ ነው። በአማካኝ በአማካኝ የመጀመሪያዎቹ ጊዜ በጣም ያንሳል። በፊኒሽንግ ታይም ወይም ደግሞ ፊኒሽንግ ፔሪ ላይ ሲደርስ ከብቱ የሚደልብበት ፊኒሽንግ ማለት ማድለቢያ ወቅት ማለት የሚደልብበት ከፍተኛ ክብደት የሚይዝበት አይነት ወቅት ከሆነ ግን ከዚህ መጠኑ ከፍ ሊል ይችላል ማለት ነው 1.5 2 ኪሎ በጣም ማክሲመም ከተባለ 3 ኪሎ ነው በቀን ሊጨምር የሚችለው ይሄ በጣም ባደጉት ሀገራት ካልሆነ ሀገራችን ላይ በደንብ እየተለመደ ወይም ደግሞ ፕራክቲክስ እየተደረገ ያለ አይነት ሁኔታ አይደለም ስለዚህ ከዚህ ጋር ተያይዞ እነዚህ ከግምቱስ መግባት አለባቸው በአጠቃላይ 115 ሺህ ብር አንዱን ከብት ብንገዛ ወደ 22700 ብር ያክል ቅድም ያየናቸው ናቸው ወጪዎች አሉ። የመኖን የሳሩን የህክምናውን ጨምረን ግዢውን ስንጨምር ወደ 137700 ብር ያክል ወጪ ያለብን፣ በአጠቃላይ 180000 ብር እንኳን ወጪ ብንሸጠው ገበያ ላይ ያ ማለት ወቅትን ጠብቀን ባዓልም ወቅት ጠብቀን ማለት ነው ወደ 42300 ብር ያክል ትርፍ ይኖረናል ማለት። ስለዚህ ከዚህ ጋር ተያይዞ በአንድ ከብት ነው ይህንን ያየነው። እንግዲህ 2 3 አራት ብታስገቡ ደግሞ በዚህ መልኩ ማየት አስፈላጊ ነው። የሚሆነው ማለት ስለዚህ መጠበቅ ያለብን ከመጀመሪያ ጊዜ ጀምሮ እንደገባ ማድለብ አይደለም፣ ወይም ደግሞ ከፍተኛ የሆነ ስጋን መጠበቅ አይደለም። የመጀመሪያው ፌዝ ላይ እንዲላመድ ብቻ ነው አያያዛችሁን። እናንተ የምትቀምሙት መኖ፣ እናንተ የምትሰሩት አይነት መኖ ለከብቱ ምንጊዜም አዲስ ነው። ያ ማለት እንግዲህ በጣም አዲስነቱን የምታውቁት እንግዲህ ከብቶች የማሽተት አቅማቸው በጣም ከፍተኛ ከሚባል የማሽተት አቅም አላቸውና ምናልባት ዛሬ የምሰሩት መኖ ነገ ከምሰሩት መኖ ጋር በጣም ተመሳሳይነት ያለው ሞ መቻል አለበት። በማላመድ ውስጥ ማለፍ ይኖርባቸዋል። አዲስ ሲሆኑ ደግሞ ያንን የናንተን አያያዝ አካባቢውን ከመላመድ ጋር ትንሽ ጊዜ የሚፈጅባቸው ነው። ምናልባት እንደውም አንደርዌይት እንዳይሆኑ ጥንቃቄ ማድረግ ነው። ከመጡበትም ኪሎ እንዳይቀንሱ እንዳይከሱብን ማድረግ ላይ ነው የምንሰራው። ነገር ግን ደግሞ ከዚች ከአዳፕቴሽን ፔሪዱ ካለፈ በኋላ ወደ ፌስቱ ወይም ወደ ፊኒሽንግ ታይም ሲገባ ደግሞ በደንብ ማድለብ ስራው ስገቡ ደግሞ ምናልባት መጠኑ ከፍ ያለ በቀን ኤዲጂ ያልኳችሁ ወይም ደግሞ በቀን የሚያገኙት በአማካኝ የሰውነት ክብደቱ ምናልባት ከ700 ግራም በላይ 1.5 ሁለት 2.5 እያለ ይሄዳል። እንደምትመግቡት የሰውነት የመኖ አይነትና የጄኔቲክ ነገሮች በጣም ወሳኝነት አላቸው። ያ ማለት ዝርያው አንዳንድ ድቅል ሲሆኑ አመጋገባቸው እጅግ በጣም ከፍተኛ ይሆንና የሰውነት ክብደታቸውን በአጭር ጊዜ ውስጥ የሚለውጡ አይነት ከብቶች አሉ። አመጋገብላቸው ላይ የከብቶች አፕታይት ላይ መሰራት መቻል አለበት። ኢንቫይሮንመንት ላይ መሰራት መቻል አለበት። ያ ማለት ማኔጅመንታችሁ ምን ይመስላል? ለከብቶች ማያመች አይነት ማኔጅመንት ይዛችሁ ጥሩ የኒውትሪሽን ያለው መኖ ነው የምታዘጋጁ ብዙ አዋጭ አይሆንላችሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ ከብቶቻችን በአጠቃላይ አንድ ከብትን ይዞ ለማድለብ እስከ 42,300 ብር በጣም በትንሹ ነው ያስኩላችሁ እንደ የሚጨምርበት መጠን ግን ደረጃ ሁለትን የገዛችሁ ከሆነ ወደ ደረጃ አንድ ሲሄድ ወደ 300,000 ብር ወደ 300 ሺ ብር ወደ 250 እና 80 ሺ ብር እንደዚህ ሊጠጉ የሚችሉበት ሁኔታ አለ። በእርግጥም ደግሞ ገበያ ላይ የምታገኟቸው አይነት ከብቶች እንግዲህ በረጅም ጊዜ አምስት ወር፣ ስድስት ወር፣ ሰባት ወር፣ ስምንት ወር፣ ዓመት የተቀለቡ አይነት ከብቶች ናቸው። ነገር ግን ሳይንሳዊ በሆነ መንገድ ወደ ኋላ መለስ ብለን በአጭር ጊዜ ውስጥ ከብቶችን የማድለብ ስራን በደንብ ማየት ይኖርብናል። ለዛሬ ይህንን መረጃ ይዤላችሁ መጥቻለሁ። በተለይ በአንድ ከብት እየሰራ ነው ስራ ነው። ወደፊት ላይ ደግሞ በአንድ የወተት ላም እያለን እንቀጥላለን። በአምስት በአስር በአስራአምስት በሀያ እያለን ደግሞ የተለያዩ ፋይናንሻል ቢዝነስ ፕላኖችን እየሰራሁላችሁ እመጣለሁ። የቪዲዮ ከተመቻችሁ ላይክ አድርጉ፣ ሀሳብ ስቶቻችሁን ኮመንት አድርጉልኝ። ሰላም